ማለት ነው። በፊት እንዲህ ነበረ ግቢ የምትሉት አሁን ደግሞ እንዴት በዚህ ሰዓት ገባሽ የሚል ጥያቄ አመጣችሁ። ጉድ እኮ ነው ዘንድሮ እናንተማ፣ አይናችሁን ከአመት እስከ አመት እኔ ላይም አታነሱ። ምን ጉድ እንደሆነ አላውቅም። ምን ጉድ እንደነከፋችሁ ብ ምንደርተ አልተቻልሽም እኮ አልኳችሁ እኮ እኔ ሁላችሁ ኢነርጂ ከተነሳ ተነሳ ነው እልኳችሁ እኮ። በቃ ዝም በያቸው። በጊዜ ግቢ በጊዜ ግቢ ካልገባሽ ብሎ ሲጨቀጭቁ ገባው ስገባ ደግሞ መከራ ውድኮ ነው ዘንድሮ። ዘንድሮ እኮ ውዶች አለው አለው ግን ሳይም እኮ እንደውም ተኔ ከመነሳት ያልፎ ማለት ነው። ዲቦራን ቀስቅሽ ተነሺ ብያት አሞኛ ስትል የምን መታመም ተነሺ ግቢ ብያት ማርያምን እኔ ነቅቼ እኔ ቤታ እኔ ቤታ ነቅቼ ዲቦራ ላነቋትኝ። በስመ አብ ወወልድ መንፈስ ቅዱስ ጌታ ምስክሬ ነው። ጌታን በጣም በጊዜ የተነሳው ነው ሚሰራ። አዎ ጌምላንጅ ካስቅሻት ክርስቶስን ተኝታ ሞታል ማለት ይቻላል። ሞታለች ሞታ ማለት ይቻላል አረ ጉ- ጉቺ ተዋት፣ ጉቺ ተዋት። ጉቺ ቃሪያ ናት። ሁለት ቤት ነው የምትጫወተው እሷ። በሁለት ቢላ የምትበላ ሰው ናት። ጉቺ ተዋት፣ ተዋት፣ ጉቺ ጉቺ ተዋት። ድጅ እንበበሉ እናንተ እኔ ተውልኝ። እናንተ ታምሜ እኮ ነው ያደርኩትኝ። ታውቃላችሁ፣ እግዚአብሔር ምስክሬ፣ ሰውነት ያመኝ። ዛሬ ከማን ጋር እንደምጫወት ገምት። ወደ ነው ዛሬ ከማን ጋር እንደምጫወት ገምቱ ገምቱ ገምቱ ኮመንት ላይ ገምቱ። ዛሬ ከማን ጋር እንደምጫወት ገምቱ። ዛሬ ከማን ጋር እንደምጫወተው ገምቱ። ማርያም ጌታን ከልቤ ነው ያሳቀኝ። ወይ ፈጣሪ ወይ ከዲቦራ ጋር አንጫወትም ዛሬ። ከዲ ማታ ነው ዲቦራና የምንጫወተው። ዲቦራ እና እኔ ማታ ነው። አንቺ ጉቺ ዲቦራ እና እኔማ ማታ ነው የምንጫወተው። እንደዛ ጣም ማታ እየጠበቅን ነው የምንጫወተው። ማታ ነው የምንጫወተው። ስሙም የምጫወተው አቤል አይደለም። ፍራይዴዎች ከፍራይዴዎች ጋር ነው የምጫወተው። ፍራይዴዎችን ፍራይዴዎችን እነሱ ለነገሩ የ የጌም የቅጣት ንጉስ ነበሩ እኮ ማስተሮች። አንደኛ ፈር ቀዳጆች ናቸው። ግን እነሱን ወደ ቅጣት ግን እንመልሳቸዋለን ማለት ነው። ከፍራይዴዎች ጋር የምንጫወተው ፍራይዴዎች ጋር የምንጫወተው እነሱ እና ስሙ አንዳንድ ሰው ማለት ነው። አንዳንድ ሰው እኔ ብዙም አሉባልታ ወሬ አልፈልግም። ግን አንዳንድ ሰው አንዳንድ ሰው አንድ ሺ ጋይስ ታብታብ አድርጉልኝ። ታብታ አንድ ሰው ጋር አሞራው ተው። በእግዚአብሔር የእናት ሰው እኔ ብሎክ ማድረግ አልፈልግም። አንተ ተው ደግሞ አትጫወት። ማገባ እየሰሙን እኔ እና ዲቦራ በቃ ሞትን ነው። ልክ ያስቶሪ ላይ የጻፍከው ነገር እኔ እግዚአብሔር እንዴት እንደሳኩኝ ማለት ነው። ይህ እንደሞራው አሳካኝ። ስሙ ላንዳን ላይክ እንደውም አሁን ቲክቶክ ላይ ራሱ የሚፖስታቸው ጠፍቷል፣ ጠፍቷል፣ የሚፖስታቸው ጠፍቷል። ኤኒዌይዝ ምን ተባለ መሰላቸው በጣም ሊሳኩትን ክርስቶስን ስቶሪ ሊያደርግላቸዋል። ይኔ ልጆች እሺ፣ እኔ ሁሉ ነገር በማስረጃ ነው የማመጣው፣ በማስረጃ በመረጃ አንድ ቀን እኔ ያወራኋትን ካፌ አወጣኋትን ያለ ማስረጃ ይዤ ሳልመጣ የቀረሁበት ቀን የለም። ምን ተባለ ቤታ ከሰው እንትን ብላ ምናምን ቅጣት ጌም ጀመረች። የዛሬ ሶስት አመትን ነው የዛሬ አራት አመት ያለውን የእኔ እና የከድርን ስቶሪ ላይ ፖስትላቸዋለሁ። እሺ ውድዎቼ፣ በበርበሬ ስታጠን አክሮባት እየተገለበጥኩ ስሰራ ውጪ ስንከባልል ያለበት የድሮ ቪዲዮዬን እሰራላቸዋለሁ። እዛውም ለእናንተ አትቆምም ለምትሉ ሰዎች ቆሜ የውሉ ስንከባለን ያለውን ቪዲዮ ስቶሪ ላይ አደርግላቸዋለሁ። እሺ ውድዎቼ፣ እና እኔ የጓደኛ ጥግ እንጂ የጓደኛ ቅንቅ ነው ወይም መከራ አይደሉም። ለጓደኛም ደሞ ቆሜ እንኳን ያለን ጠላትም መስክሮልኝ አላጨብጭቡም ይሆና። ኧረ አንተ ሽ አንተስ አስጠላኝ፣ አናደድከኝ። ቴክስት ቴክስት አድረነው ቴክስት የምትመልሰው አትጫወትም ወይ አትጫወትም፣ ይሮታ አትጫውትም። ታሳብደኝ ነው እሴ ቢያቸው። አይ አሳቁኝ። በሰው እንትን ብላ እኔ ጌም ዛሬ ያኔ እንኳን ፖለቲካ ውለሉ አልፎ አልፎ እንኳን ጌም ለምጫወተው በርበሬ በርበሬ ታጥኛለሁ። ማንም ያደረገ የለም። በርበሬ ሰዓቱ ውስጥ ከትቼ ከድር አጥኖኛል። ያን ቪዲዮ ደግሞ ይዞ ይመጣለሁ። ገባችሁ? በምራቁ አረገች እንዳትሉ ገባችሁ? እኔ በቅጣት መጫወት የጀመርኩትኝ ማለት ነው። እኔ አልጫወትም ነበረ። ጌሙ ራሱ በትክክል እኮ ጌሙ ራሱ በትክክል አልጫወትም። ለወሬ ምናምን ወሬ ነው የማበዛው። እናንተ ናችሁ ተጫወቱ እያላችሁ የምትጎነጉንኝ የነበረው ማለት ነው። ግን ካለፈ በኋላ ምንድን ነው ኢቨን ዲቦራ ናት፣ በቅጣት ተጫዋች፣ በቅጣት ተጫዋች እንጫወት እንጫወት እያለች በዛው እንትን ያልኩት እንጂ እኔ አልጫወትም ነበር ድሮ። ተጫውቼ በርበሬ ታጠኘ በቅቷል። እና እኔ ለጓደኛ የምቆም ለጓደኛ መከታ ጓደኛ ቅንቅን፣ ከኔ አልፎ ሲነቁ ሲጠቁ እንደ ራሴ እንደ ተጠቀው አድርጌ እየተንገበገብኩኝ ስንቶቻችሁን ያርበደብርኩ ነኝ፣ በጓደኛ በኩል ከሄዳችሁ ማለት ነው። ምቀኝነት፣ ክፋት የሌለብኝ ያለኝን፣ የማካፍል ማንም የመሰከረልኝ ነው። ዛስ ና እኔና ሰውን ለማጣላት እንትን አትበሉ። ይኸውን ኔና ዲቦራ አመት ሞላት። ይዘን እናንተም እኮ ቅጣት ትወዳላችሁ እኮ ለዛ ነው ሰው ሁሉ የሚጫወተው ወዶ መሰላችሁ እ ወይ ዘንድሮ እና ፍቅሮቼ ይህንን የበርበሬ ያለበት የተቀመ የለበስ ጊዜ ሰው አይሰማም። አይሰማም እንዴ? አይሰማም እንዴ? ስድስት ደቂቃ የሆነኛል። ናሆም ዘጠኝ ደቂቃ የሆነኛል። ውዶቼ ዛሬ የምጫወተው ከፍራይዴዎች ጋር ነው። ቤታ ቤታ ተነቃቂ ሼር አድርጉልኝ። ቤታ ቤታ ተነቃቂ። ፍራይዴዎቹን እንቁላል አስገዝቼ ፍራይዎች ግን ደደሩ። ቤታ ተነቃቂ፣ ቤታ ተነቃቂ፣ ቤታ ተነቃቂ። ሞቁ ሞቅ፣ ሞቁ ሞቅ አድርጊው ሚናት ጸጉሬን ኒት በርበሬ ይኳለው። ይሄ ደግሞ ይሄ ደግሞ እንትን ያደረጋችሁት እግራችሁን ያጠቁራል፣ ፊታችሁን ያቀላል። ኧረ ተወኝ ተወኝ፣ ስንት ጠራት አለኝ። አንተ ተወኝ። ቤታ አሟሙቂ። የምን ሶስት ለአንድ ቅጣት ነው የምንጫወተው? ፍለፊ ለፍለፊ እና ስሙ የኔ ልጆች ማለት ነው። የኔ ልጆች የኔ ውዶች የማትለወጡ የማትቀየሩ የኔ ፍቅሮች ማለት ነው። ስቶሪ ላይ የዛሬ አራት ዓመት ማለት ነው የቅጣት ጌን በርበሬ ስታጠን ምናምን ያለውን ቅጣት ትፖስቱ እና ለዛች ጋለሞታ ወልዳ አባት አላት እንዲህ ብላ ላልተከበረች አባት የሌላ ልጅ ብላ እያሳደገች ላልተከበረች ጋለሞታ ትልቁላት አላቸው። እሺ ውዶች ለእኔ ሁሉ ነገር ሲሆን እናንተ ለማሜ እየሄዳችሁ ግብትም ስሰጡ እናንተ እየሄዳችሁ ለባቤ ጋ ቢጫ ጉቺ ተጫወተች። እስኪ አንዳንድ ሰዎች ተሳደቡ፣ አንለቃትም። ቤታን ያላችሁ እስኪ ተሳደቡ፣ ተሳደቡ። እስኪ ጉቺ ጉቺ የተጫወተች አልቀ ማሜ ገስ ተሳደቡ። ሁሉ ነገር ለእኔ ገኖ ነው የሚታየልም፣ ተጽዕኖ ፈጣሪ ስለሆኑ አራት ምንጥ አይደለ ውዶች። የተጽዕኖ ፈጣሪ ባልሆን ኖሮ ዞር ብላችሁን ቦታ አትሰጡኝም ነበር። ሁሉ ሰው ጌም በቅጣት እየተጫወተ እነ ሔለን እነ ዜድ ለምን አይቀኑም? ከዲቦራ ታዲያ ቤታ ስትሆን ብቻ ናት ሁሉ ነገር ለምን ተጽዕኖ ፈጣሪ ነኝ? አራት ነጥብ ካለ እኔ ማንም የሚሰማችሁ ስለሌለ ነው። ስለሌላ ብታወሩ ማንም አይሰማችሁ። ተንክ ዩ። ጨርሻለሁ። ይፈሩሻል እንዴ? ሊያብዱ ሊያብዱ እኮ ደረሱ እኮ። ልክ ይኸው ማታ ተጫወት፣ ከትናንት ተጫወት። ከማሜ ጋር ባልተጫወትም እኮ ሀሪፍ ጌም እየተጫወትኩ ነው። እናንተ ናችሁ እንደንት ካሁን ካሁን ገንዘብ ልትሰራለው ብላችሁ እንድትበሉ ስጋይ ነው የደረሳችሁ። ሙዚቃ ጋር ከፈጭ ዋራ ንገባ እሺ። ተዘጋጅቷቸዋል ተዘጋጅተናል በሉ። ግላብ የለኝም። ከአንድ ሰው ጋር እየተጫወቱ ግላብ ባጠራቅም ደስ ይለኛል። ግላብ የለኝም። ግላብ የለኝም ውዶቼ። ይቆራረጣል ይቆራ እሺ። ታብታብ አድርጉልኝ። አንድ ስቶሪ ሌላ አድርገው ታብታብ አድርጉልኝ። እሺ ውዶቼ ታብ ታብ አድርጉልኝ፣ እሺ ታብ ታብ አድርጉልኝ። ታብ ኮፒ አንዴ ኮፒኒንግ ታብ ታብ እንደ ፍራይዴዎች እየጠበቁኝ ነው። ኮፒኒንግ ታብ ታብ ሼር ኮፒኒንግ ታብ ታብ ኮፒኒንግ ታብ ታብ ሼር እያደረጋችሁልኝ ነው። መጣሁ በሏቸው ፍራይዴዎችን ኮፒኒንግ ታብ ታብ ኮፒኒንግ ታብ ታብ ኮፒኒንግ ታብ ታብ ኮፒኒንግ ታብ ታብ ኮፒኒንግ ታብ ታብ ሼር ሼር ሼር ሼር ሼር። ኧረ ወገብ ከእሱ አይደል? በጣም ወገቤ። እንዴት እንዲሆን እንዴት እንዲሆን የምፈልገው ታውቃላችሁ ስቲል ቦርጫ አለኝ። ያው ግዴታ ነው፣ ስትከሱ ይሄ ይኖራል። ግዴታ ነው። እንትን ማለት አልችልም። የምፈልገው መሆን ሁሉ ጊዜ እንደዚህ ስሩ እሺ፣ ጋይ እኛ ሁሌ እንደዚህ ነው ምሰራው። እሺ ሁድ እንትን ይላል እመቤቴ። አይቼ ነው ከከእንትኖች ህንዶች ይሰራሉ። እንትን ሀገር ላይ ብላችሁ ይጠፋል። አይ ከምግብ አልበላሁም ምናምን። አይ ኦኬ ኦኬ። ዝግጁ ናችሁ ዝግጁ ናችሁ ዝግጁ ናችሁ። ወይኔ ወይኔ ወይኔ፣ ተሳስቼ ነው። ሙዚቃ አልከፍትም። በቃ ፍራይዴዎችን ክፈቱ በሏቸው፣ እኔ ልክፈተላቸው። በሳቅ የሞቱት እኮ እንትን እኔ እኮ እንደው ጤነኛ ግን አይደለውም። ሂዱ ሽጋይስ፣ ሂዱ ሂዱ ሂዱ፣ ጥሯቸው። ሙዚቃ ምንድነው? በሙዚቃ ታሟቸው። እኔ እኮ ዘፈን ዘፈን አልወድም። ዝግጁ ናቸው ወይ? ዘፈን እኔ እኮ ዘፈን ምናምን እኮ አልወድም ውዶቼ። እኔ የዘፈን ሰው አይደለውም። እሺ ተዘጋጁ ነው

እናቴ የትሙት ቀላለ፣ እሱ ችግር ያለው ኦሪጂናል ነው። ችግር አይቻልም

ግማሽ ግማሽ ግማሽ እንሆናለን። በደንብ እንደዚህ ሙሉ ድምጻችሁን ምናምን አሪፍ ነው፣ ድምጻችሁ አሪፍ ነው። በደምብ ትታያላችሁ። አንተ ነህ በርበሬ እና ዘይት የምታቀብላቸው ከኋላ ቁም። ሁለቱ አሉ በቃ እንደዛ በደምብ የምትታዩትኝ። ስሙ፣ ሼር ኮፒ፣ ሊንክ፣ ሪፖስት አድርጉልኝ፣ ሪፖስት አድርጉልኝ። ስሙ ዶች ግላብ እንደሌለኛ ቃለው። ማንም ሰው ግላብ የለው። ማታ አልተጫወትኩኝም? በግላብ ማንም አልሰጠኝም ግላብ። ስታሸንፉ ብቻ ነው የሚሰጠው። ማንም አልሰጠኝም ቆመንተ ላይ ሌላ ምን ማለት ነው? ስሙን ዶቲ አዳምጦኝ፣ አዳምጦኝ እናውራ፣ እንናበብ። መጀመሪያ ቆይ፣ ግላብ አላችሁ እኔ በእርግ ሪከርዱ እጅ ገንዘብ እየመሰላቸው ግላቡ በሰው ገንዘብ ግላብ ስጡኝ እያለ ታብዳለች እያሉ ስሜ እየጠፋ ነው ያለው። ግላብ በነፃ ነው ጋይስ፣ ቲክቶክ ራሱ የሚሰጣችሁ በነፃ ነው ግላብ። ሰው ግን ባለመረዳቱ ብዛት እቺ ለግላብ እንኳን ትሳደባለች። በሰው ገንዘብ አትበሉኝ፣ ነፃ ነው ሺ ውዶቼ፣ ነፃ ነው። ቲክቶክ የሚሰጣችሁ ገንዘብ የለውም። እኔ በሰው ገንዘብ የምሳደብ ሰው አይደለሁም። ሽዶቼ ግላብ አላችሁ ወይ? አሁን ከመጀመራችን በፊት ከመጣላታችን በፊት እንነጋገር። ግላብ አላችሁ ወይ? እናውራ አበጋይስ ግላብ አላችሁ ወይ? አንዴ አውሩኝ ሳልጀምር በፊት ግላብ አላችሁ ወይ? በኋላ እንዳልጨቃጨቀ። ስንት ሰው ነው ግላብ ያለው? ስንት ሰው ነው ግላብ ያለው? አለን። እሺ ሂለን አላት። በቃ እንጀምር። ስሙ፣ ቆይ ልንገራቸው አርጉ። የኔ ልጆች ስማኝ በደንብ ከአስር ሺህ በላይ ማንም እንዳይለቅ፣ ኮንቪኒንግ በቃ ሀቡ ማንም እንዳይለቅ አሁን ነው። አንድ ላይ በቃ በቃ ኮፒ ሊንክ በቃ በቃ አክሰፕት ሌላው ነው። አንድ ላይ ታብሽ ሁለት ስሙኝ፣ እንቶቼ ሁላችሁም ታታባርጉ፣ ሪፖስት አድርጉልኝ። ኮፒ ሊንክ፣ ኮፒ ሊንክ፣ ኮፒ ሊንክ፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ጋይስ፣ ከስራ አለላችሁ፣ ከስራ አለላችሁ፣ ሼሩ ጋር አለላችሁ። ሁላችሁም ጋይስ፣ ኮፒ ሊንክ አድርጉልኝ። ታታባርጉ፣ ታታባርጉ፣ ታታባርጉ። ግላብ አይኖረንም እንደዚ እንደዚሁ እንሄዳለን። ሼር አርጉልኝ፣ ሼር አርጉልኝ ጋይስ። እድለኛ ሰው መጥቶ ዛሬ ሼር አርጉልኝ። ታብታብ አድርጉ። በታብታብ ሁለት ሺ እንግባ። በታብታብ ሁለት ሺ እንግባ ጋይስ። በታብታብ ሁለት ሺ እንግባ። በታብታብ ሁለት ሺ እንግባ። ሁላችሁም ጋይስ ሼር አድርጉ። የመጀመሪያውን ቦነስ እንጠቀም። ቅጣት ከአስር ሺ በላይ ነው። ቅጣት ከአስር ሺ በላይ ነው። ቅጣት ከአስር ሺ በላይ ነው። ቅጣት ከአስር ሺ በላይ ነው። ታብታብ አድርጉ። ቅጣት ከአስር ሺ በላይ ነው።

ጌታ አምላክ ወይ በመጀመሪያው በመጀመሪያው ውሃ ውስጥ እንዳትነክረኝ ውሃ ውስጥ እንዳትነክረኝ። አምላክ ወይ ውሃ ውስጥ እንዳትነክረኝ። እኔ ሌላ ምንም አልልም። በሽተኛውኛውን ድምፄ ራሱ እየተዘጋ ነው። ስሙን ጋይስ ጅፕል መጥቷል። ሼራ ጉልኝ ውዶቼ ስሞትላችሁ፣ አረኗ ይቢያሁን አይደለም ውዴ ሚሊዮን ይሁን ይሁን ጋይስ ሽፕ ለበሶስት ነው የሚያባሳው። ቅጣት ከአስር ሺህ በላይ ነው። ውሃ ውስጥ ምና ምናምን ያለው ከአስር ሺህ በላይ ነው። ጋይስ ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። ከአስር ሺህ በላይ አሁን ኤቢ ቅድም የሰጠኝን አንድ ሺህ ብሰጠኝ ሶስት ሺህ ገባ ነበረ። ሶስት ሺህ ገባ ነበረ ወይኔ ወይኔ ወይኔ ወይኔ ግን ይሁን ይሁን ማናየበት እሱ ማናየበት ማናየበት። ጋይስ ትሪፕሉ እንጠቀማለን እሺ፣ ትሪፕሉ እንጠቀማ ገና ገና ነው ገና ነው። አልጀመረም አልጀመረም። ሁላችሁም ሪፖስት አርጉልኝ ጋይስ፣ ሁላችሁም ጋይ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ውዶቼ ትሪፕሉ እንጠቀም። ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው ጋይስ፣ ከአስር ሺህ በላይ ነው። ቅጣት ከአስር ሺህ በላይ ሶፍዬ ሶፍዬ ሶፍዬ ጋይስ